በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ተባረካችሁ። ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የተደረገልን የተደረጋላችሁ እግዚአብሔር ውድ ልጁን ከሰማያት ልኮ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን የከፈለልን ባስተማረን ጊዜ የወንጌልን ብርሃን ያስቀምጠልን የእግዚአብሔር ልጅ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ ይሁን። እናንተ እንዴት ቆያችሁ? እግዚአብሔር ክብር ምስጋና አይገባው? እግዚአብሔር ልጆች በቀሉ ጊዜ አንድ የምንረዳው የምናቋቁመው ቤተሰብ አለ። እንግዲህ ጊዜው በየዓመቱ በዓመት አራት አምስት ጊዜ አንድ ቤተሰብ እናቋቁማለን። ከችግር ከባድ ችግሮች ከጤና ጋር በተገናኘ ከባድ ችግር የሚያጋጥመው ቤተሰብን ያው በተራ በተራ እናግዛለን ብለናል። እግዚአብሔር ፍቃድ አሳውቃችኋለሁ። ዛሬ ማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር ሃያ አንድ ላይ ስለ አንዲት ሴት ታሪክ ተጽፏልና እሱን ከእሷ ሴት ጸሎት ተነስተን ነው ህይወታችን የምንመለከተው። እንግዲህ እዛ ላይ የዘብዴዎስ እናት መጥታ በጌታ ፊት እየሰገደች የለመነችው ልመና ነበር። ጌታ ኢየሱስ ክርስቶስ በጣም ብዙ ትጉህ ሰዎች በፊቱ መጥተው ሲወድቁ፣ የቀሚሱን ጫፍ ሲነኩ፣ ጥላው እንዲያርፍባቸው ሲተጉ፣ እሱ በተቀመጠበት ቤት ተሰብስበው ሲጠብቁ፣ ብዙ ሰዎችን አይተናል። በተለየ ሁኔታ ግን የእሷ ተቀምጧል ተጽፎ ምንድን ነው ሁለቱን? የዘብዴዎስ ሚስት ናት። የዘብዴዎስ ልጆች ዮሐንስና ያዕቆብ፣ ያቆብ ዮሐንስ የሚባለው ወንጌላዊ ዮሐንስ ወንጌልን ይጻፈልን የጌታ ወዳጅ የነበረው ዮሐንስና የወንድሙ ያዕቆብ ሁለቱ በጌታ በኢየሱስ ክርስቶስ ግራና ቀኝ ተቀማጮች እንዲሆኑ ነው የጸለየችው። ያው ጸሎቷ ምንድን ነው የሚያሳየው? እንደ ማንኛውም ጥንታዊ አይሁድ የሚመጣው መሲህ የሚገለጠው መሲህ ንጉሰ ነገስት ሆኖ በምድር ላይ ይሾማል፣ እስራኤልን ታላቅ ያደርጋል፣ ትልቅ የእስራኤል መንግስት ይመሰረታል የሚል እምነት ነበራት። ይህ እምነት የብዙዎቹ የእስራኤል ልጆች እምነት ነው። የደቀ መዛሙርቱም ጭምር እምነት ነበረ። ምክንያቱም ጌታ ሊያደርግ ሲል መቼ ነው መንግስት ይዘምት ብለው ጠይቀውት ነበር። ምድራዊ መንግስትን የመጠበቅ ከፍተኛ ፍላጎት እና ጥልቅ እምነት ነበራቸው። ይችም ሴት ከዚህ ተነስታ ነው ወደ ጌታ መታ ምልጃ ያቀረበችው ጸሎት ያቀረበችው። መጸለይ ጥሩ ነገር ነው። እግዚአብሔር ልጆች ግን የምንጠይቀው ጥያቄ ምንድን ነው በደንብ ማወቅ አለብን። ማን ጠይቀውና የምንጠይቀውን ጥያቄ በደንብ መለየት አለብን። ጌታ ኢየሱስ ክርስቶስ የምትጸልዩትን አታቁም ብሎ የተናገረበት ቦታ ነው። ይሄ ቦታ ለምንድን እንደዚያ ያለው? እቺ ሴት የተጸለየችው ጸሎት ቀጥታ ወደ መስቀሉ የሚመራ ጸሎት ነው። እሷ ያሰበችው ይነግሳሉ ብላ ነው። ቀንደ በጥንቱ ስልጣን ቀኝ አዝማች፣ ግራ አዝማች ሆናሉ ብላ ነው። ግን በጌታ ቀኝና ግራ መቀመጥ ማለት መሰቀል ነው። የመራር መስቀሉ ተካፋዮች እንዲሆኑ ነው። በመለኮት ሀሳብ ውስጥ የእሷ ጸሎት ሲተረጎም ይሄ ነው የሚሆነውና ወይም እንደ ቀኙ ወንበዴና እንደግራ እንደ ግራ ወንበዴ ይሰቀሉ ልጆቼ ብላ እንደመጸለይ ነው። ስለዚህ ነው ጌታቸው የምትጸልዩትን በደንብ አስባችሁበት ይጠቅመኛል ወይ ይጠቅማል ወይ፣ በህይወቴ ውስጥ ዋጋ አለው ወይ የምናገረው ነገር የምፈልገው ፍላጎት ማለት ይገባል። ሁልጊዜ ከጸሎት በፊት የምንፈልገው ነገር ስለምንፈልገው ብቻ ጸሎት ሊሆን አይችልም ይጠቅመናል ወይ እውነት ለመናገር እኔ አንድ ጊዜ ወሊሶ ሄድኩና ወሊሶ አንድ ትልቅ አጥማቂ አባት ብፁ አባት ነበሩ አባ ወልደ ትንሣኤ ይባላሉ ገና ከቤታቸው ሲነሱ አዳራሽ ውስጥ ያለው ህዝብ ብሎ ይጮኻል ይንጫጫ ውስጡ ያለው አጋንንት ይረበሻል እሳቸው ገና ከቤት ሲነሱ ማለት ነው በጣም ድንቅ ጸጋ ነበራቸው። እና ይህን ጸጋ ተመልክቼ መጥቼ አጋንንት እንዲጮህልኝ አብዝቼ ጸልያለሁ፣ ስመት ተማሪ እያለሁ። ምንድን ነው ግን ፍላጎት? የመሰላችሁ ታዋቂ ሰው መሆን፣ ተጽዕኖ ፈጣሪ ሰው መሆን፣ እሳቸውን እንደከበበ ህዝብ እኔም እንዲከበብ በቃ ልክ አሁን እንደምናገረው አይነት ነገር እንዲነገርልኝ ከቤታቸው ሲወጡ የተንጫጫላቸው አጋንንቱ የሚለውን ስም ተሸክሜ ለመኖር ማስታወቂያ ለመስራት ለማንነቴ ለእኔነቴ ለኤጎዬ ከዚህ ተነስቼ ነው የጸለይኩት። ይህንንም ህገመግሞ ካደኩኝ በኋላ ነው። እግዚአብሔር መቼም በጣም ደግ አምላክ ነው። ሲያሳድገኝ ክፉ አላየሁበትም። ሁልጊዜ በደግነት ያናው ያኑረኝ በቸርነት ያሳደረኝ አምላክ ነው። ከለመንኩትም በላይ ሰጠኝ አምላክ ነው። ግን ለምንድን ነው ይህንን ነገር ያልሰጠኝ ብዬ ካደኩ በኋላ ጠይቄአለሁ እንዳልጠፋበት ነው መለመነውን ሳላቅ የጸለይኳቸው ጸሎቶች አንዱ እሱ ነበር ሌሎችም ብዙ ጸሎቶች ይጸልያለሁ እንደ ገበረ መንፈስ ቅዱስ አድርገን ብዬ ጸልያ ቃለሁ የገበረ መንፈስ ቅዱስን ገድል ሰምቼ አንብቤ እንደዚህ አይነት ጠንካራ የሆነ ጸሎት ይጸልያለሁ ግን ጸሎቱ ከምን ተነስቶ መሰላችሁ ልቤ ውስጥ ያለው ሀሳብ አሁን እንዳልኳችሁ ተጽዕኖ ፈጣሪ ታዋቂ ሰው ከመሆን የተነሳ የምጸልያቸው ጸሎቶች ነበሩ ግን እነዚህ ጸሎቶች አልተመለሱ ጌታ ኢየሱስ ክርስቶስ በእርግጥም አጠገቤ ቆሞ ቢናገረኝ ብጸልዮን አታቀም ነበር የሚለኝ። እኔ ብቻ ደግሞ አደለውም። ብዙዎቻችን እናን ለምሳሌ ጸጋውን እናያለን፣ መከራውን ግን አናየም። እንደ አብርሃም እምነት ስጠኝ ብሎ አንድ ሰው ቢጸልይ አብርሃምና፣ በአብርሃም ትከሻ ልክ አድርገኝ ብሎ መጸለዩ ነው። ይሄ ሰው ልጁን ለመሰዋት ተዘጋጅቷል ወይ ሀገሩን ጥሎ ክብሩን ጥሎ በረሃ ለመውረድ ተዘጋጅቷል ወይ ከእግዚአብሔር ጋር ሀያ አምስት ዓመት በትግስት ለመታገል ተዘጋጅቷል ወይ? አያችሁ፣ አብርሃም ዝም ብሎ አልተባረክም። አብርሃም ዝም ብሎም እምነት ሰው አልሆነም። እንደ እዮብ ታጋሽ አድርገኝ የሚል ሰው እዮብ ጥፍሮ ሲነቀል ቁስሉ ቆሰውነቱ ረክፎ ከከላዩ ላይ ቁስሉ ማከኪያ ጥፍር እንኳን እስኪያጣ ድረስ በገል ሰውነቱን እስኪያቅል ድረስ ሰውነቱ ጤናውን አቶ በአንድ ቀን ሰባት ልጆቹና የሚወዳት ሚስቱን አቶ ንብረቱ ወድሞ፣ እንደዚህ ጸሎት ነው የምንጸልየው ማለት ነው። እንደ ዮብ ትግስት ስጠ ማለት ትግስት፣ ዝም ብሎ እኮ አይመጣም። እያችሁ፣ ጥፍሬ እስኪነቀል አቁስለኝ ማለት ነው። በትክክል ትከሻችን ልክ ነው ወይ? እንደምንሰማው እንደ ስሙ ጣፋጭ ነው ወይ? ምንድን ነው ያለፈበት መንገድ እዮብ? አያችሁ፣ የምንጸልየውን ጸሎት በደንብ ስለምንፈልገው ብቻ ሳይሆን በእርግጥም ትከሻችን ይመጥነዋል ወይ ማለት ይገባል። በደግ ንጉሥ ፊት ዳኛ ፊት የሚቀርቡ ማመልከቻዎች ሁሉ ተቀባይነት አይኖራቸውም። ሰው የሚጠይቀው አንድም ስሜታዊ ሆኖ ሊሆን ይችላል፣ አንድም ደግሞ በጣም ተቸግረው ሊሆን ይችላል። እንደገና ደግሞ ከልቡ ለመታበይ ቅድም እኔ ራሴን እንደገለጽኩላችሁ ለመታበይ ሊሆን ይችላል የሚፈልገው ለመብለጥ ሊሆን ይችላል። ሰውን ለማናደድ ሊሆን ይችላል፣ አንድ ነገር የሚጠይቀው ሁሌ እግዚአብሔር ጸሎታችንን ከልባችን ፍላጎት እና ምንድነው ሞቲቭ ምንድነው የሚባለው ከዝንባሌያችን ተነስቶ ነው የሚመልስልን። ዝንባሌያችን ምንድን ነው የምንፈልገው ከጸሎቱ የሚለውን አይቶ ነው። አያችሁ እግዚአብሔር ሕፃን አይደለም እንደ ሰው አይደለም። ከእኛ ከግብዞች ጋር አይተባበርም ከትቤተኞች ጋር አይተባበርም። ምንም መንፈሳዊ ብንመስል ትቤታችንን አያገለግልም እግዚአብሔር። ምንም መንፈሳዊ ሰው ብንመስል ጨካናችንን አያገለግልም። ሰው ላይ ያለንን ኩራት አያገለግልም። እና የማይጠቅመንን ገደል የሚከተንን ራሳችንን ተራራርገን ቆልለን በኋላ መጥፎ ቦታ እንድንወድቅ የሚያደርገን መንገድን ከፍቶ አይሰጠንም። የእግዚአብሔር አዋቂነት በዚህ ነው የሚመዘነው። ስለዚህ እንደ ፈቃዱ ፍቃዱም እንደሆነ አስተውሉ እንጂ ሞኞች አትሆኑ፣ ያለን ሐዋርያው ጳውሎስ በጸሎት ውስጥ እግዚአብሔር ፍቃድ እንዲገባ መፍቀድ ያስፈልጋል። ምፈቅደው ሁሉ ምፈልገው ሁሉ ተሰጥቶኝ ቢሆን ኖሮ አላድግም ነበር። እኔ በእድሜ በህይወት እራሱ አልኖርም ነበር። ተመልከቱ፣ በዛች እድሜ በ24 ዓመት እድሜ አጋንንት የሚያወጣ ሰው ብሆን ኖሮ የለሁም ነበር ዛሬ በህይወት የምንፈልገው ነገር ሆኖልን ቢሆን ኖረ። ሰጥቶም ቢሆን ኖሮ ነገ እንዲነጋ እንድንሻገር ነገ ያደርገናል። ያ እሱን ያያል እግዚአብሔር። ሌላው ደግሞ ምንድን ነው? ለምሳሌ ሀብታም አድርገኝ፣ ወይም ደግሞ በአርከኝ በገንዘብ ብሎ አንድ ሰው ሊጸልይ ይችላል። ግን መስጠትን አስለምደኝ ነው ማለት ያለበት። መዝራት በህይወት ህግ ሰው የዘራዋን ስለሆነ የሚያጭደው መዝራት ያልተለማመደ ማጨድን ሊያገኝ አይችልም። የእግዚአብሔር ህግ አይለወጥም። ሰማይ በእምነት ህግ ነው የምትሰራው። የእምነት ህግ አይቀየርም። የመዝራት ህግም አይቀየርም። ዝም ብለን እንደው ሀብታም አድርገኝ ብለን ብንጸልይ ሀብታም አንሆንም። መስጠትን ግን አያችሁ መባረክን የሚፈልግ ሰው መስጠትን እንድችል ስስታም ልቡ የሚያኖረው ገንዘብ ነው የሚያኖረው ያስቀመኩት ነው ጎተራ ውስጥ ያለው ገብስ ነው ነፍሴ ቢጠጪ እያለ እያመነ ሀብታም አድርጌኝ ብሎ መጸለይ የለበትም። ነፍሱን፣ ልቡን፣ ፍላጎቱን እግዚአብሔር እንዲያስተካክል መጸለይ አለበት። ስስታምነቱ ተቆርጦ እንዲወድቅ ነው መጸለይ ያለበት። ማካፈል እንዲለምድ ነው መጸለይ ያለበት። ሰው ሀብታም ለመሆን መዝራትን መልመድ አለበት። ለሰውም ለእግዚአብሔር ቤት መስጠት እየሰሰተ አንድ ሰው ሀብታም አድርጌኝ ብሎ ቢጸለይ ሀብታም ሊሆን አይችልም። ቅድም እንዳልኳችሁ ነው፣ ጋኔን እንዳውጣ የጸለኩትን ያነጸሉት ነው የሚሆነው። አንዳንድ ሰው ፍቅር ስጠኝ ደግሞ ይላል። ፍቅርን በጣም አፍቃሪ መሆንን ይፈልጋል፣ ግን ፍቅር ልምምድ መሆኑን ግን አይቀበልም። ፊቱ አይፈታም፣ ልቡ አይከፈትም፣ ሰው አይወድም። ራሱን በጣም ክልሉ ይቀመጣል። ጠዋት እና ማታ ግን ፍቅር ስጠኝ ብሎ ይጸልያል። እግዚአብሔር የሚሰጠው እንዲህ አይነት ትምህርት ለለንዲ በሩ ይሄ ነው። እውቀት ነው። ሰው እውቀት ያስፈልገዋል። እውቀት የእግዚአብሔር ቃል የህይወት ብርሃን ናት። የመንገድ ብርሃን ናት። ለእግር መብራት የምትሰጠው እግዚአብሔር ቃል ነች። የእግዚአብሔርን ቃል እንዲያውቅ ያስፈልጋል ይህ ሰው። ማፍቀር ቀላል ስራ አይደለም። ማፍቀር ማለት ተግባር ነው። ማፍቀር ኑሮ ነው። ማፍቀር መስዋዕትነት መክፈል ነው። በህይወት ውስጥ አንድ ነገር መስጠት ነው፣ መክፈል ነው፣ ጊዜም መስጠት ፈገግታን መስጠት፣ ጆሮን መስጠት፣ ጥሩ ልብን መስጠት መስጠት ነው ማፍቀር። ይህንን ማፍቀር እንዲለምደው መጀመሪያ ቀድሞ ምን እንደሆነ ትርጉሙን ነው የሚያሳየው የሚያስተምረው። አያችሁ አንዳንዴ ከጸሎታችን መልስ ጋር ሳንገናኝ ዘመናችንን እንፈጃለን። ምንጸልዩ ጸሎት እንዲህ ነው። ግን ወንድ ከወንድ ጋር መኖር ወንድ ሰው ነው እንዴ እያለች አንዲት ሴት ትዳር ሰጠኝ ብላ ብትጸልይ እንዴት ነው ትዳር የሚሰጣት? ሴት አለን እንዲ እያለ አንድ ወንድ ትዳር ስጠኝ ብሎ ቢጸልኝ ጥሩ ሴት ስጠኝ ብሎ ቢጸልኝ እንዴት ይሰጠዋል? ተሰጠዋል ለሴት ያለንን አመለካከት ካላስተካክል ጠያችሁ ሴትየዋ ቤት መታ ድንኳኑ ገባች በኋላ የሚያስተቃያት የማያምናት ልትሆን ትችላለች። እግዚአብሔር ደግሞ ጻድቅ ነው ወይ ወንዱን የምታሰቃየው የምትጎዳው ሚስት ሆና ሊሆን ይችላል። አመለካከታችንን ነው እግዚአብሔር ቀርቦ ያቸው አመለካከት ለዚህ ነው ምትጸሉትን እወቁ ያለው። አመለካከታችሁን አስተካክሉ? ያንን ስላ ስምንት ዓመት ጀምሯል ጋር የወደቀውን ሰው ምንድን ነው ያለው ልትድን ትወዳለህ። መውደድ ምንድን ነው አመለካከት እኮ ነው። ትስማማለሁ ወይ ሚስት መሆን ትፈልግ ያለሽ ነው ጥያቄው። ባልመሆን ትፈልጋለህ። በትክክልን መፈለግ ያስፈልጋል። ሚስት መሆን ሳትፈልግ አንድ ሴት ሚስት መሆን አትችልም? በባሏ ላይ ባለ መሆን ከሆነ መግባት የምትፈልገው ሚስት ረክጦ ለመግዛት ከሆነ መግባት የሚፈልገው ባል መሆን አይችልም። ሁኔታችን፣ ልባችን፣ ዝንባሌያችን ላይ ነው ጌታ የሚያተኩረው ጸሎታችንን። ካፋችንን የሚወጣውን ቃል ሁሉ የሚሰማ ሞኝ አምላክ አይደለም። ምን እንደምንፈልግ፣ ምን እንደምንጸልይ በመጀመሪያ አውቀን አምነንበት እንድንመጣ ይፈልጋል እና ያው ጸሎት ትልቅ ዓለም ነው። ታውቃላችሁ፣ በጣም ትልቅ ዓለም ነው። አንዳንዴ የምንፈልገው ነገር ምን እንደሆነ ይጠቅመናል። ጥቅሙ ምን አይነት ጥቅም ነው? መንፈሳዊ ጥቅም ነው? ዘለቄታዊ ጥቅም ነው ወይስ ቅድም እንደተባለው ትዕቢተኞች፣ ጉረኞች እንድንሆን የሚያግዘንን ነገር ነው ወይ የምንጠይቀው? ይህን በደንብ ራስን በደንብ መጠየቅ ያስፈልጋል። በእግዚአብሔር ፊት በትሕትና መቀደስ ለምንፈልገው ጥሩ ስራ ለመስራት የምንነሳሳው ምንጓጓው ነው፣ በዛ በጥሩ ስራችን ታዋቂ ለመሆን በሰፊት ለመጋለጥ ነው የምንፈልገው? ይህን በደም መጠየቅ ያስፈልጋል። የምንፈልገው ብቻ አይደለም ጸሎት መሆን የሚገባው ይጠቅመናል ወይ ሰማያዊ ሀሳብ ይደግፈዋል ወይ ወንጌል፣ የእግዚአብሔር ቃል ይደግፈዋል ብሎ መጠየቅም ያስፈልጋል። እግዚአብሔር ባርካቸው፣ የሰማኑን በልባችን ጻፈን፣ መንፈስ ቅዱስ ብርሃን በህይወታችን የብራ እግዚአብሔር ቸነት የነታችንም ህይወታችን ረዴት በረከት ይበላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ላይክ አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስሙ ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ